ቤተሰቦቻችን ዛሬ ማለት ነው የምንሰራው እንጀራ ማለት ነው እንጀራ እንሰራለን ማለት ነው። እዚህ ጋር ሁለት ኪሎ ዱቄት አዘጋጅቻለሁ ማለት ነው። እንግዲህ በዓል ስለሆነ ለበዓል እንግዲህ ጓደኞች ሆነ እንግዲህ እቤት እየሰራሁት እንጀራ መጋበዝ አለብኝ ለማለት ማለት ነው እና እዚህ ጋር ሁለት ኪሎ ዱቄት አዘጋጅቻለሁ ማለት ነው ቤተሰብ ምን ያስፈልግናል ማለት ነው። ው እዚህ ጋር እንግዲህ ይታያቸዋለሁ ብዬ ያስባለው ሁለት ኪሎ ዱቄት አዘጋጀቸዋለው እና በዛ አድርጌ ለማስራት ነው የፈለኩት ማለት ነው። ስለዚህ ዱቄት ማለት ልዩነት አለው ልዩነት አለው ማለት የዳቦ ዱቄትም እንደገና ደግሞ የእንትን ዱቄትም አለው። ስለዚህ የስንዴም የእንትንም አለው። ስለዚህ እኔ አሁን ይሄ የስንዴ ነው፣ ይሄም የእንትን ነው። እና አንድ ላይ ምን እናድርጋለን? ምን ያስፈልገናል? ማጣባሻ ያስፈልገናል ማለት ነው። ስለዚህ ማጣባሻ ላይ ምን እናድርጋለን? ለብ ለብ እናድርጋለን ማለት ነው። ሙድ ቤተሰቦቻችን፣ እሳታችን ሉክስ እናድርጋለን ከዛን ብቅት ለብለብ እናደርጋለን ማለት ነው። እና እርሾም እንሰራለን ማለት ነው። ስለዚህ እዚህ ጋር ደግሞ እቃ አዘጋጅቻለሁ። እዚህ ጋር እንትን አድርገው ቅስቅስ አድርጋለሁ ማለት ነው። ሰፋ ያለው ያስፈልጋቸዋል። ስለዚህ አሁን እዚህ ጋር ደግሞ ይኸው መጠበሻችን እንግዲህ አዘጋጅቻለሁ። እንግዲህ ዱቄታችን ደግሞ ክፍት እናድርጋለን። ቤተሰብ እንግዲህ እኛ ጋር ሰው ወብጮ ቤት እሄዳል አይደለ? በዓል ጊዜ እንግዲህ ዱቄት እናስፈጫለን ምናምን እያሉ ማለት ነው። እኛ ደግሞ ማለት ነው እዚህ ጋር ነው እኛ ጋር እንግዲህ ጊዜ እስከሚመጣ ድረስ ምን ይደረጋል ብላችሁ ነው ቤተሰብ እውነት መናገር ከሆነ ማለት ነው በጣም በጣም በጣም እንደ ጥፍ ነው ማለት ነው። እውነት መናገር ከሆነ በትክክል ከሰራችሁ ማለት ነው ማለ በትክክል ማለ በስንስራት ሀምሳችሁ በትክክል ከያዛችሁ ልክ እንደ እንጀራ ማለት ነው ማስራት ትችላላችሁ ማለት ነው ቤተሰብ ታዩታላችሁ። ልብስ ያለው እንጀራ ነው የምንሰራው ማለት ነው። ቤተሰብ እና ላይክ አድርጉት። ላይክ አንድ ሺህ በላይ ላይክ መሆን አለበት። እንደ እንደ በቃ አለ አይደለም እና እሳቱ ቀነስ እያደረገን እንደ በእንደዚህ መልኩ እንትን እናደርጋለብን ማለት ነው። እንደዚህ እያደረሳችሁ እንጀራው እንግዲህ ሲጋገር አብረን ያለን ማየት አለብን። መሀል ላይ እንዳትሄዱት እስከ መጨረሻው ተከታተሉት ማለት ነው። እንግዲህ የነጭ ዱቄት እንዴት እንጀራ ይሰራል እንዴት አድርገን ነው የምንሰራው የምትሉ ይቶቼ እና እኔ እንግዲህ ቅድምን ብያለሁ። ሀገራችን ላይ ሰው ለበዓል ጥፍ ለማስፈጫት ወፍጮ ቤት ይሄዳለኝ እኛ ደግሞ እንግዲህ እየታሸገው እናመጣለን። በእንደዚህ መልኩን በቃ እንሰራለን ማለት ነው። በቃ ቀላል መንገድ ማለት ነው። ወረፋ በዛ በቃ ማሽላ ጠፍ ምናምን አንልም። ስለዚህ በእንደዚህ መልኩ ማስራት ነው ማለት ነው። እኛ ጋር ቤተሰብ ይሄ ነው እንግዲህ እኛ ጋር ማለት ነው። የእኛ እንጀራ እንደዚህ ነው ማለት ነው። ኡፍ ሽታው በጣም ደስ ይላል። ደስ ስል ስታምሱ ጊዜ ማለት ነው ደስ ይላል ሽታው። እኩል ማድረግ አለባችሁ እኩል እኩል ማለት ነው። ለምሳሌ አንድ ጎን እሳት ከበዛ አንድ ጎን ደግሞ ከተቃጠለ አንድ ጎን ደግሞ ነጭ ከሆነ ማለት ነው እንጀራው ራሱ ከመጥበሻ ላይ ይወጣል ማለ እናንተን ያስቸግራችኋል ማለት ነው። እናንተ እኩል ካደረሳችሁ እኩል አድርጋችሁ እንትን ካደረጋችሁ ማለት ነው በፍጹም አያስቸግራችሁም ማለት ነው። በትክክል እንጀራ እንደ እንጀራ በቃ ይወጣል ማለት ነው። ለምሳሌ በአንድ በኩል ከተቃጠለ በአንድ በኩል ደግሞ ነጭ ከሆነ በአንድ በኩል ደግሞ እንትን ከሆነ ይበላሻል ማለት ነው። እና ቤተሰብ እንግዲህ እንደምታዩት ማለት ነው። አሁን ደግሞ ይበቃዋል እንግዲህ ይኸው እንደዚህ መልኩ ይሁት

ይሄ ይሄ የሆነው ነገር ደግሞ በኋላ በደንብ በወንፊት ላይ ነፋ ነፋ ማድረግ አለባችሁ። ነፋ ነፋ ታድርጉታላችሁ በወንፊት ላይ ወንፊት ነገር ላይ ማለት ነው። እዚህ ቅስቅስ ቅስቅስ ይበል እዚሁ ይሄኛውም ይበቀዋል ማለት ነው። እንግዲህ እንደምታዩት አሁን እርሾ እንሰራለን ማለት ነው። እርሾ እርሾ እርሾ እንሰራለን ይሄ ንፋስ እስከሚወስድ ድረስ ማለት ነው። እንግዲህ እርሾ እንሰራለን ማለት ነው። ኑ ከዛን ደግሞ እርሾ ወደ እርሾ ኑ ብያለሁ። እርሾ ለማስራት ይኸው ሳጉርጋዳሳን አዘጋጅቻለሁ ማለት ነው። ሶሪ እንትን ማለት ነው። ከዛን ለብ ያለ ውሃ አንድ ኩባያ፣ ከዛን ስኳር እርሾ እየሰራው ነኝ። ከዛን ካሜራ ማለት ነው። የዚህ አንድ ማንኪያ ማለት ነው። ኬዛን ይሄው ኬዛን ምን እናደርጋለን ክድን እናደርጋለን። እርሾ እየሰራ ነው ማለት ነው። አሁን በእንደዚህ መልኩ ሲታዩ ይሄ ይመስላል ደግሞ በኋላ ታዩታላችሁ። ኩፍ ስል ማለት ነው። ግን በነገራችን ላይ ትንሽ ዱቄት ላስገባና ትንሽ ዱቄት ማለት ነው። ከዚህ በዚኛው በማንኪያ ላይ ማለት ነው። ቆይ ይሄው እንደምታዩት ኩፍ ያለ ነው። ግን እኔ ትንሽ ዱቄት ላስገባ፣ ዛን እሱ ሲነሳ ታዩታላችሁ ማለት ነው። እርሾ ሲነሳ ጊዜ ዱቄት እናስገባለን ማለት ነው። እርሾ ክድን አድርገውና እስከ ሰላሳ ደቂቃ ይቆያል ማለት ነው። ዱቄቱም እስከ ሰላሳ ደቂቃ ቅዝቅዝ ይላል ማለት ነው። ቤተሰብ እንግዲህ ቤተሰብ ቤተሰቦች ዱቄቱም እዚሁ ቅዝቅዝ ይበል እርሾም ይነሳ ማለት ነው። እርሾ ስነሳ ተመልሰን እንገናኛለን ስንቦካ ጊዜ ማለት ነው። ከቦካን በኋላ ደግሞ አብረና ያለን ማለት ነው። የምታዩት ቅዝቅዝ ብሎል። ቅድም ዱቄቱ ምንድን ነው ዱቄቱን ትልስል እንገናኛለን ብዬ ነበርኩ። እንግዲህ ይኸው በእንደዚህ መልኩ ቅዝቅዝ ብሎል ማለት ነው። እንግዲህ አሁን ያው በእንደዚህ መልኩ በወን ቤት ላይ እንደዚህ እናድርገዋለን። እዩት፣ በደንብ አድርገን ነው የምናነፋው ማለት ነው። እዩት፣ ቆይ እዩት፣ እንደዚሁ ይሄ አንድ ላይ እንትን ካደረጋችሁ ማለት ነው ማለቴ አል አለ አይደል እንትን የሆነባቸዋል። ስለዚህ ይሄንን መውሰድ አለባችሁ። ድንገት ይጣላል እንዳትሉ ዱቄት እኮ ነው። እንደሚታዩት እንግዲህ ይህ ይመስላል። አሁን እርሾ እናያለን። እርሾን ከፍታለን። እርሾ እርሾ እንግዲህ በእንደዚህ መልኩ ጠበቀኝ። የህይወት ይታያቸዋል ብዬ አስባለሁ። ስለዚህ እ ቤተሰብ እናደርሰዋለን። እሺ፣ አንድ ላይ ከቻላቸው በማሽን ላይ ማምጣት። እኔ አሁን በማሽን ላይ መለው ማሽን ላይ ማለት ነው። እንደዚህ ከደረስኩት በኋላ በማሽን ላይ ከዛ ማሽን ላይ

ለት ነው ስነሳ፣ እንግዲህ መጋገር ነው ማለት ነው። እንግዲህ ተከታተሉት።